ጳውሎስ የጌታ ኢየሱስ ክርስቶስን አገልግሎትና አገልግሎት እንዴት ገለጸ? ጳውሎስ ለጌታ ኢየሱስ ክርስቶስ ያከናወነውን አገልግሎትና አገልግሎት በጥልቅ ትህትና ገልጿል። ለኤፌሶን ሽማግሌዎች ጌታን በታላቅ እንባ፣ በፈተናና በጽናት እንደሚያገለግል አሳስቧቸዋል። ጉዞው ቀላል ባይሆንም ተስፋ አልቆረጠም። የጳውሎስ ሕይወት ለእግዚአብሔር ጥሪ ሙሉ በሙሉ የመገዛት ምሳሌ ነው። ጠቃሚ የሆነውን ማንኛውንም ነገር ከመስበክ ወደ ኋላ እንደማይል አበክሮ ተናግሯል። ጳውሎስ ለአይሁድና ለአሕዛብ ወንጌልን በማካፈል በግልም ሆነ በግል አስተምሯል። መልእክቱ ወደ እግዚአብሔር ንስሐ መግባትና በኢየሱስ ክርስቶስ ማመን ላይ ያተኮረ ነበር። የጳውሎስ አገልግሎት ነፍሳትን በማዳንና ጠንካራ ታማኝ አማኞችን በመገንባት ላይ ያተኮረ ነበር። ጳውሎስ ለራሱ ሕይወት ቅድሚያ የሚሰጠው ጉዳይ እንዳልሆነም በግልጽ ተናግሯል። እሱም ሕይወቴን ለራሴ ምንም ዋጋ አላደርግም አለ። ግቡ ውድድሩን መጨረስና ኢየሱስ የሰጠውን ተግባር መወጣት ብቻ ነበር። ያ ተግባር የእግዚአብሔርን ጸጋ ወንጌል መመስከር ነበር። በመጨረሻም፣ ጳውሎስ የእግዚአብሔርን ፈቃድ ሁሉ ስለሰበከ ከማንም ደም ንጹህ መሆኑን ተናግሯል። ምንም ዋጋ ቢያስከፍልም እውነትን አልከለከለም። ጳውሎስ ልክ እሱ እንዳደረገው ሁሉ ነቅተው እንዲጠብቁና ቤተ ክርስቲያንን እንዲጠብቁ ሽማግሌዎችን አስጠንቅቋል። አገልግሎቱ በታማኝነት፣ በመስዋዕትነት እና ለኢየሱስና ለሕዝቡ ባለው ፍቅር የተሞላ ልብ የታየው ነበር።